ሰላም ጤና ይስጥልን። ተመልካቾች እንደምን አላችሁ? ዛሬ ሳምንቱ መጀመሪያ ሰኞ ነው። አሁን የቀኖ ማስጀመሪያ ማለዳ ነው። የሰኞው መጋቢት አንድ ኢቲኬር ማለዳ ዜናዎቻችን ጀምረናል። አበይት ዜናዎቹን እናስቀድማለን። ኢቲኬር ደሴ ቅርንጫፍ ሁለተኛ አመቱን አከበረ። ኢቲኬር ሀረር ቅርንጫፍ አራተኛ ዙር የሲስተም ሰልጣኞችን አስመረቀ። የኢቲኬር የኦፕሬሽን ክፍል ኃላፊ በመቀሌ ቆይታ አደረገ። የኢትኬር ፕሮፌሽናል አሰልጣኞች ስልጠና መሰጠት ተጀመረ። ባሳለፍነው ሳምንት የኢትኬር ፕላስ ስልጠና ዓለም አቀፍ የሴቶች ቀንን ምክንያት በማድረግ በሴት አሰልጣኞች ተሰጠ። የኢትኬር ምክትል ስራ አስኪያጅ በደሴ ስልጠና ሰጠ። የክልል ቅርንጫፎችን የስራ እንቅስቃሴ ተመልክተናል። ወደ ቀዳሚው ዜና እናልፋለን። ኢትኬር ደሴ ቅርንጫፍ ሁለተኛ አመቱን አከበረ። ኢቲኬር የውበትና የጤና መጠበቂያ ምርቶችን እያመረተ በተለያየ ጊዜና በተለያየ ቦታ የተለያዩ ቅርንጫፎችን እየከፈተ ተደራሽነቱን እያሰፋ ይገኛል። እነዚህ ቅርንጫፎች የተከፈቱበትንና ስራ የጀመሩበትን አመት በማሰብ በተለያዩ ፕሮግራሞችና ስልጠናዎች በማዘጋጀት ያከብራል። ባሳለፍነው ሳምንት ከነዚህ ቅርንጫፎች ውስጥ አንዱ የሆነው ደሴ ቅርንጫፍ በይፋ ተከፍቶ ስራ የጀመረበትን ሁለተኛ ዓመት አክብሯል። በዝግጅቱም ላይ የኢትኬር ምክትል ስራ አስኪያጅ የሆነው ሳሙኤል ተክለየሱስና የሊድ ቲም አባል አሸብር ጉልላት ተገኝተዋል። በመድረኩም የእንኳን ደሳላችሁ መልእክትን አስተላልፈዋል። በዝግጅቱም ላይ ኢትኬር ደሴ ቅርንጫፍ አራተኛ ዙር የሲስተም ስልጠና ሲወስዱ የቆዩ ሀያ አንድ የምርት አስተዋዋቂዎችን ሰርቲፊኬት በመስጠት አስመርቋል። በተጨማሪም ግራንድ ቢኦፊስ ስልጠናም የተሰጠ መሆኑ ተገልጿል። ከምርቃት ዝግጅቱ በኋላም ለደሴ ቅርንጫፍ የምርት አስተዋዋቂዎች ተከታታይ ስልጠናዎች እየተሰጡ ይገኛሉ። ቅርንጫፎች የተከፈቱበትንና ስራ የጀመሩበትን ዓመት በማሰብ በተለያዩ ፕሮግራሞች ማክበር እና ለምርት አስተዋዋቂዎችም ሆነ ለድርጅቱ መመስገን ያለባቸውን ለማመስገን የመጡበትን ሁኔታ ቆም ብሎ ለመመልከት፣ ወደፊት ለመስራት ስለታሰቡት ስራዎች ለመነጋገር ጥሩ አጋጣሚ ይፈጥራል ተብሎ ስለሚታሰብ ቀጣይነት ይኖረዋል። ኢትኬር ሀረር ቅርንጫፍ አራተኛ ዙር የሲስተም ሰልጣኞችን አስመረቀ። ኢቲኬር ሀረር ቅርንጫፍ ቀደም ሲል በነበሩት ጊዜያት የሽያጭ መቀዛቀዝ የነበረ ቢሆንም አሁን ላይ ግን ጥሩ እንቅስቃሴ እያደረጉ ካሉ ቅርንጫፎች አንዱ መሆኑ ተገልጧል። ለዚህም ማሳያ የሚሆኑ ከሰሞኑ 25 ሰው የተሳተፈበት የልምድ ልውውጥ ዝግጅት አንዱ ነው። በተጨማሪም በተለያየ ዙር ከሚሰጣቸው ስልጠናዎች ውስጥ አንዱ የሆነው የሲስተም ሰልጣኞችን አስመርቋል። ይህ ሁለተኛ ዙር ስልጠና በፕሮፌሽናል አሰልጣኝ ማሀሪ የተሰጠ ሲሆን በዚህ ዙር መስፈርቱን የሚያሟሉ የምርት አስተዋዋቂዎች ስልጠናውን ሲወስዱ የቆዩ ሲሆን ሰርቲፋይድ አሰልጣኝ በመሆን ስልጠናውን አጠናቀዋል። ይህ ስልጠና ወደፊትም ቀጣይነት የሚኖረው እና መስፈርቱን የሚያሟሉ የሀረር ቅርንጫፍ የምርት አስተዋዋቂዎችን በማሳተፍ አሰልጣኞችን ለማፍራት ታስቦ የሚዘጋጅ ነው። የኢቲኬር የኦፕሬሽን ክፍል ኃላፊ በመቀሌ ቆይታ አደረገ። ባሳለፍነው ሳምንት የኢቲኬር ኦፕሬሽን ክፍል ኃላፊ የሆነው ናሁም ዘለቀ ወደ መቀሌ በመጓዝ ከመቀሌ የአሶሺየት ሊድ ሲም ጋር ውይይት አድርጓል። ይህ ውይይት በዋናነት የመቀሌ ቅርንጫፍ ያድራሻ ለውጥን መሰረት ያደረገ ቢሆንም በተጨማሪም በኢቲኬር በኩል አስፈላጊ የሆኑ ነገሮች እንደሚሟሉላቸው ተገልጿል። እንዲሁም የምርት አስተዋዋቂዎችም ለበለጠ ስራ፣ ለተሻለ ሽያጭ ጥረት እያደረጉ እንደሚገኙ መግለጻቸው የውይይቱ አካል ነው። የኢትኬር ፕሮፌሽናል አሰልጣኞች ስልጠና መሰጠት ተጀመረ። ኢትኬር በተለያየ ጊዜ የተለያዩ ስልጠናዎችን ለምርት አስተዋዋቂዎች መስጠቱ ይታወቃል። ከነዚህም ስልጠናዎች ውስጥ አንዱ ለፕሮፌሽናል አሰልጣኞች የሚሰጠው ሲሆን ዛሬ ማለትም ሰኞ ጀምሮ ለተከታታይ አምስት ቀናት መሰጠት ተጀምሯል። በዚህ ሶስተኛ በሆነው የፕሮፌሽናል አሰልጣኞች ስልጠና ላይ ከሀምሳ በላይ ሰልጣኞች የሚሰለጥኑ ሲሆን ስልጠናው በማስተርና ኤክስፐርት አሰልጣኞች የሚሰጥ መሆኑ ተገልጿል። ይህ ስልጠና ስለ መሪነት፣ ስለ ስልጠና መሰረታዊ መገለጫዎች፣ ስለ ኢንዱስትሪው በአጠቃላይ አንድ ፕሮፌሽናል አሰልጣኝ ማወቅ ያለበትን መሰረታዊ ነገር ያካተተ እንደሆነም ተገልጿል። ባሳለፍነው ሳምንት የኢቲኬር ፕላስ ስልጠና ዓለም አቀፍ የሴቶች ቀንን ምክንያት በማድረግ በሴት አሰልጣኞች ተሰጠ። ኢቲኬር በየሳምንቱ የተለያዩ ስልጠናዎችን ለምርት አስተዋዋቂዎች እንደሚያዘጋጅ ይታወቃል። እንደተለመደው ባሳለፍነው ሳምንትም በኢቲኬር ፕላስ የስልጠና ፕሮግራም ተዘጋጅቷል። ይህ ስልጠና የሴቶች ቀንን ማርች ኤይትን አስመልክቶ ሙሉ በሙሉ በሴቶች ብቻ የተመራ ልዩ ዝግጅት ሲሆን ባሳለፍነው ቅዳሜ ከቀኑ ስምንት ሰዓት ጀምሮ በኢቲኬር ዋና መስሪያ ቤት አዳራሽ ተሰጥቷል። ስልጠናውን የሰጡትም ፕሮፌሽናል አሰልጣኝ በሆኑት ሊሊ መዘምርና ሀምድያ አህመድ በተጨማሪም አይን አለም ሀብለ ወይም ደግሞ ናኒ፣ ፌቨን ሀብተ ስላሴና ቃል አራጌ በአጠቃላይ ኢቲኬር ውስጥ በሚገኙ ሴት አሰልጣኞች ስልጠናው መሰጠቱ ተገልጿል። ይህ ስልጠና በዚህ ኢንዱስትሪ ላይ ተጽዕኖ መፍጠር የቻሉ ሴቶች ልምዳቸውን ያጋሩበት ሲሆን በዋናነት የቀጥተኛ ሽያጭ ለሴቶች ያለውን አስተዋጽኦ ላይ ትኩረቱን ያደረገ ነው ተብሏል። የኢትኬር ምክትል ስራ አስኪያጅ በደሴ ስልጠና ሰጠ። ባሳለፍነው ሳምንት ከኢትኬር ቅርንጫፎች አንዱ የሆነው ደሴ ቅርንጫፍ በይፋ ተከፍቶ ስራ የጀመረበትን ሁለተኛ ዓመት አክብረዋል። በዚህ ክብረ በዓል ላይ የኢትኬር ምክትል ስራ አስኪያጅ የሆነው ሳሙኤል ተክለ ኢየሱስ እና የዲጂቲም አባል አሸብር ጉልላት መገኘታቸውን ገልጠናል። በዝግጅቱም ላይ የእንኳን ደስ አላችሁ መልዕክትን ከማስተላለፍ ባለፈ የተለያዩ ስልጠናዎችን ለምርት አስተዋዋቂዎች ሰጥተዋል። ከነዚህም ስልጠናዎች ውስጥ አንዱ የሆነው በትላንትና እለት የህይወት ክህሎት አሰልጣኝና የቢዝነስ አማካሪ በሆነው ሳሙኤል ተክለየሱስ የተሰጠው ስልጠና ነው። ይህ ስልጠና በ ይህ ስልጠና ሽያጭ ላይ ትኩረቱን ያደረገ ሲሆን በደሴ ቅርንጫፍ ለሚገኙ የምርት አስተዋዋቂዎች ስለ ሽያጭ ያላቸውን ግንዛቤና አቅም ከማሳደግ አንጻር ከፍተኛ አስተዋጽኦ ይኖረዋል ተብሎ ይጠበቃል። በርካታ የምርት አስተዋዋቂዎችም ተገኝተው ስልጠናውን ወስደዋል ተብሏል። የክልል ቅርንጫፎችን የስራ እንቅስቃሴ ተመልክተናል። በተለያዩ የኢትኬር ቅርንጫፎች የሳምንቱ የስራ እንቅስቃሴ ምን እንደሚመስል እንቃኛለን። በኢትኬር ቅርንጫፎች የተዘጋጁ ዝግጅቶች፣ በፕሮፌሽናል አሰልጣኝ የተሰጡ ስልጠናዎች፣ የሽያጭ እንቅስቃሴን እንዲሁም አጠቃላይ በሳምንቱ የተከናወኑትን አዲስ ነገሮች እንመለከታለን። በዛሬ ኢትኬር ማለዳችንም ደሴና ደብረ ማርቆስ ቅርንጫፍ የስራ እንቅስቃሴ ተመልክተናል። አብራችሁን ቆዩ። ማርቆስ እንዴት ነው የስራ እንቅስቃሴ? እንዴት ነው ሳምንታችሁ? እንዴት አለፈ? ደብረ ማርቆስ የስራ እንቅስቃሴ በጣም በቆንጆ እየሄደ ነው። ሽያጭም ቆንጆ እየሄደ ነው። ባሳለፍነው ሳምንት ቅዳሜ ከአርባ ምንጭ ያሳፉ ፕሮሞተሮቻችን ዌልካም ተደርጎላቸው ያሳፉ ሊደሮቻችንም እዛ የወሰዱትን ልምድ እዚህ መቃወ ለሁሉም ፕሮሞች ተስኖ ያካፍላቸሁን አካፍለዋል ልምዳቸውን በጣም ቆንጆ ነበር ደብረ ማርቆስ በጣም እናመሰግናለን መሰንበት ከደብረ ማርቆስ መልካም ቀን ይሆንልሽ እሺ አመሰግናለሁ ላንቺ መልካም ቀን ደሴ እንዴት ነው እንቅስቃሴ እንዴት ነው ደሴ አሁን ላይ በጣም ደርስ በሚል ሁኔታ በጣም በሚያስበስ ሁኔታ እየተንቀሳቀሱ ነው የሚገኘው እና በጣም የሚያስገርም ስራ እየሰራ ነው የምንገኝ። በሳምንቱ ውስጥ እንግዲህ የተከናወኑ አዲስ ነገሮች አሉ ወይ፣ ስልጠናዎች፣ ሽያጭስ እንዴት ነው የሚለውን ከዛ በተጨማሪ ደግሞ ሁለተኛ አመታችሁንም እንግዲህ አክብራችኋል እና ዝግጅቱስ እንዴት ነበር የሚለውን ነገር እስኪ የተወሰነ ነገር አውራል። በዚህ ሳምንት ውስጥ እንግዲህ ሽያጭ በጣም የሚገርም ሽያጭ ነበር ነበረ በጣም ደስ የሚል ሽያጭ አከናውነናል። እንዲሁ ትሬሊንግም ነበረን በጣም አሪፍ ሳምንት ነው የነበረው። ያው እንግዲህ እንደሚታወቀው በቴ ብራንች ሁለተኛ አመቱ በቅዳሜ ዕለት ፕሮግራም ነበረ እና በጣም ደስ የሚል ፕሮግራም ነበረ። ከዛ በፊት የሚገራርም ዝግጅቶች ነበሩን። ልክ እንደ ሙሽሪት እንደሚባለው ሙሽሪት ሙሽራ እንደሚባለው በጉጉስ ስንጠብቀው የነበረ ፕሮግራም ነው እና እንግዲህ ሁለተኛ አመታችንን በደንብ በሚያምር መልኩ አዘጋጅተን አጓጉ የነበሩ ሰርፕራይዞችን ከአዲስ አበባ የሚገራሩ ሚኒበሮች ትላልቅ የሚባሉ ሚኒበሮች ነው አታውልንና በጣም የሚገርም ፕሮግራም ነበረ። እንግዲህ ሁለተኛ አመት አንቨርሰራችንን በሚገርም ሁኔታ በጣም ለየት ባለ መልኩ ደስ በሚል ነገር አክብረነዋል ማለት ነው። ተመልካቾቻችን የዛሬ ኢቲኬር ማለዳ ዜናዎቻችን እነዚህ ነበሩ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ለሁሉም የምርት አስተዋዋቂዎች በሙሉ መልካም የስራ ሳምንት ይሁንላችሁ። ከዜናዎቹ ጋር ራሄል ፈቃዴ አብራችሁ ነበርኩ።